ኢትዮጵያ ላይ ሰላም እንዲሰፍንና ሕዝቡ ሰላሙን አግኝቶ አምርቶ እንዲጠቀም ነግዶ እንዲጠቀም ተማሪው ተምሮ መድረስ የሚገባው ቦታ እንዲደርስ የሚደረገው እንቅስቃሴ ሁሉ በሰላማዊ መንገድ እንዲሆንና ይቺ ሀገር ወደ ተሻለ አቅጣጫ እንድታመራ የሚያመላክት ነው። ተሳታፊውን በንቃት ነው እየተሳተፈ ያለው። አጠቃላይ ድባቡ ስታየው እጅግ አሪፍ፣ ማራኪ፣ ሳቢ የሆነ ሁሉንም ማህበረሰብ ያቀፈ ምክክር የምናደርግበት ሞራል ጭምር ያለበት ስለሆነ እኔ ራሴ ከመጣሁ ጀምሮ በጣም ደስ ብሎ እየተወያየን ያለንበት ደረጃ ነው። በጎረቤት አገሮች ላይ ትምህርት ወስደን እነየመንን፣ እነሶሪያ በእንደዚህ አይነት ሁኔታ ላይ እንዴት እንደሆኑና እንዴት እንደተጎሳቆሉ እያየን ነውና ሁላችንም ለመመካከር ወደ ዝንንጣ ነው። ህዝብ እየተጎዳ ነው። በእርግጥ አማራ ክልል አሁን እንደ እውነት ከሄድን እኔ አማራ ክልል ያል ዜሮ ላይ ነው ያለው ያንን ለመመለስ ደግሞ ይህ ምክክር ኮሚሽን ወሳኝ ነው። ይቺ ሀገር በሁለት እግሯ ቆማ እንድትቀጥል ጥንት አባቶቻችን ሳይሰለጥኑ በባዶ እግራቸው እየተንቀሳቀሱ እንደ ዛሬ ስልጣኔ በሌለበት ዘመን ያቆዩትን ሀገር ዛሬ ላይ ግን የሰለጠነ ትውልድ እያላት ይቺ ሀገር ችግር ውስጥ መግባት የለባትም። አንድ ኢትዮጵያን አስበን ተሳስበን ሀገራችንን ማስቀጠል መቻል አለብን።